ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ ጋህዋ አረቢ ይዤላችሁ መጥቻለሁ። እንግዲህ የአረቦች ቡና ወይም ጋህዋ አረቢ ማለት ነው። ስለዚህ በመጀመሪያ ቡናችንን አጥበን በማድረቅ እንጀምራለን ስራችንን። እኔ በምጣር ስለምቆላው ነው አጥቤ ያደረኩት። በመጥበሻ የምትቆሉ ሰዎች ግን እርጥቡንም መቁላት ትችላላችሁ። እኔ ግን ምጣር ላይ ስለሆነ ምጣዴን እርጥቡ እንዳያበላሽብኝ ብዬ አድርቄዋለሁ ማለት ነው። ስለዚህ እንግዲህ በዚህ መልኩ ቡናችንን መቁላት እንጀምራለን። በማንኪያ እንነካም፣ መጣዳችን እንዳይበላሽብን፣ እንደዚህ የሆነ ነገር ለብሰን እጃችንን ማመስ ወይም ደግሞ በእንጨት ነገር ማመስ እንችላለን ማለት ነው። እንግዲህ በዚህ መልኩ ቡናችንን እንቆላዋለን። በጣምም ጥሬ ሳይሆን በጣምም ሳይበስል ነው የምንቆላው። ለምን? መፍጫችንን እንዳያበላሽብን እንደዚህ እናደርገዋለን ማለት ነው። ልክ እንደ ሲሆን እናወጣለን። ሲቀዘቅዝልን ወደ መፍጫችን ላይ አድርገን እንፈጫለን ማለት ነው። ተመልካቾች እንግዲህ በአረብ ሀገር የምትኖሩ ሰዎች ጋህዋ አረቢ ታውቃላችሁ። በጣም ነው የሚጣፍጠው፣ እኔ በጣም ነው የምወዳው። እንግዲህ በዚህ መልኩ እያሳረፍኩኝ መፍጫዬን እንፈጫለን፣ መፍጫችን እንዳይበላሽ ለም በጣም ስላልበሰለ ትንሽ ጠንከር ያለ ነውና፣ ለዛ ጥንቃቄ ያስፈልገናል። መፍጫውም ማለት ነው። ረጅም ሰዓት በምንፈጭበት ሰዓት ምንድነው መፍጫችን ስለሚግል እንዳይበላሽብን፣ ተጠንቅቃችሁ ፍጩ። አሰራሩ እንደዚህ ነው። እንግዲህ በዚህ መልኩ እኔ ፈጭቸዋለሁኝ። አሁን የቡና መፍጫ እንዳይበላሽ ይህን ከፈጨውኝ፣ ያንኛውን ደግሞ ሌላ ጊዜ ነው የምፈጨው ማለት ነው። እንግዲህ በዚህ መልኩ ላም ብሎ ተፈይቷል። ጋህዋ አረቢ እንግዲህ በጣም ነው የሚጣፍጠውን፣ በጣም ነው የምወደው። ውድ ተመልካቾቼ አሰራሩ እንደዚህ ቀላል ነው መግዛት አይጠበቅብንም። ቡናችንን ገዝተን ቤታችን ውስጥ ማዘጋጀት እንችላለን። ለቤት አዲስ የሆናችሁ ላይክና ሰብስክራይብ በማድረግ ቤተሰቡን ኑ። ነባሮች እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። እዚጋ ዝንጅብል አለው እና እዚጋ ደግሞ እንደምታዩት ሄል አለ። ሄሉን አብረን መፍጨት እንችላለን። ውድ ተመልካቾች እንደዚህም ደግሞ ፍሬውን ሰንጠቅ ሰንጠቅ አድርገን አብረን ማዘጋጀት እንችላለን። ዝንጅብል ደረ ዝንጅብልን መጠቀም እንችላለን። ርርጥ ቡኑ እንደዚህ ፈቅፍቀን መጠቀም እንችላለን። እንግዲህ አንድ የሾርባ ማንኪያ ቡና ጨምሬያለሁ። ከዛ አንድ ብርጭቆ አልሞላም ትንሽ ጎደል ያለው ውሃ ጨምሬያለሁ። እንግዲህ ጋህዋ አረቢ እሳት ይፈልጋል። በደንብ ማንተተካ አለብን። በዚህ መልኩ እንደዚህ እሳት በደንብ መቶታል። እኔ ለእኔ ብቻ ስለሆነ ማፈላው እንደዚህ እየፈላ ነው። ብዙ አይደለም በትንሹ ነው። እንግዲህ ጋሁ አረቢ ጣፋጭ ነገር ያስፈልገዋሉ። ውድ ተመልካቾች በጣፋጭ ነው የሚጠጣው። እዚጋ ቴምር አለኝ እንዲሁም ደግሞ እንደምታውቁት ለጌማት አለኝ ማለት ነው። ለጌማት ያው በአረበኛ ነው የሚሰራው፣ ከስንዴ ነው ውድ ተመልካቾች። ከዛም ማሳምቡስ አለኝ። ሮመዳን ሮመዳንን መስሏል እላችኋለሁ። እንግዲህ ለሙስሊም ወገኖቼ እንኳን አደረሳችሁ ብያችኋለሁ ውድ ተመልካቾቼ። እንግዲህ የሮመዳን ዝግጅት እንደዚህ ነው የሚዘጋጀው። የተለያዩ ነገሮች አሉ፣ በዋናነት ግን እነዚህ ነገሮች ከሱፍራቸው ላይ የማይጠፉ ነገሮች ናቸው። ቡናቸው በጣም ነው የሚጣፍጠው፣ በጣም ነው የምወደው። እንግዲህ ጋህዋ አረቢ እንደን የምትወዱ በዚህ መልኩ አዘጋጅታችሁ መጠቀም ትችላላችሁ። ጣፋጭ ነገር ያው ግዴታ ነው ከጋህዋ አረቢ ጋር። ስለዚህ በቴምርም እንዳልኳችሁ በለጌማትም፣ በኬክም፣ በሌላ በማንኛውም በጣፋጭ ነገር መጠቀም ትችላላችሁ። መልኩ እንደዚህ እንደሚያምር አያችሁት። ጣዕሙን በጣም ነው የሚጣፍጠው። ሁላችሁም ሞክሩት፣ ቀላል የሆነ አሰራር ነው ውድ ተመልካቾች። እና ግን እንቅልፍ ይነሳል። እኔ ለምን እንደሆነ አላውቅም። እኔ ሁለት ስኒ ከጠጣሁኝ እንቅልፍ ሳልተኛ ነው ማድረውና እንደኛ ቡና አይደለም፣ በደንብ ስለማይበስል ነው መሰል፣ እንቅልፍ ይከለክላል። እና በርከታ አርጋችሁ አትጠጡ። እንግዲህ በተመሳሳይ ስራ በሌላ ቪዲዮ እስከምንገና ያበያላችሁበት፣ ሰላም ሁኑልኝ